ክርስቶስ ሠምራ ወደኋላ ኋላ ሂዳ ነው ወይስ ገብረ መስቀል ወደዚህ መጥቶ ነው ወይስ ሌላ አጼ ገብረ መስቀል ሌላ አጼ ገብረ መስቀል ነው እንዳንል ደግሞ ከያሬድ ጋራ የነበረ ብሎ ቅድም ከመቅድሙ ላይ ነግሮናል ስለዚህ ሌላ ገብረ መስቀል አይደለም እንግዲህ ገድሉ ሲጻፍ እንደዚህ የተዘበራረቀ ምንጊዜም ገድላት ሁል ጊዜ ለሰማያዊ ህይወታችንም ለምድራዊ ትክክለኛ ምንጭም መረጃነት የማይበቁ ናቸው ለመረጃነት አይበቁ ገድላቱ ሁሉ ችግር አለባቸው ማለት ነው ከዚህ ቀጠለና ዳግመኛ ይላል፣ ፈረስና በቅሎ ከነስራታቸው እንደዚሁም፣ ለነገሥታት ሚስቶች የሚገባ ካርና ከወርቅ የተሠራ ልብስና የወርቅ ጫማ ላከላት። የእግዚአብሔር ባለሟል የኢትዮጵያ ንጉሥ ስሟ ከፍ ከፍ ይል ዘንድ በዚህ ሁሉ ክብርና ማዕረግ አከበራት። ስለ ትሩፋቷ ብዛትና ስለ ሃይማኖቷ ጽናት ከአብራኩ እንደተከፈለች ልጁ እጅግ አድርጎ ይወዳት ነበር በማለት ይህንን በሚገባ አስፋፍቶ ይገልጽልናል ማለት ነው። ንጉሥ ገብረ መስቀል ይህንን ስንመለከት፣ ምን ያህል ንጉሡ ገብረ መስቀል ከመቀል የሆኖ እሷ ከዚህ ከቡልጋ ሁና አንዲት ተራ ሴት ሁና ንግሥት አይደለችም፣ ወይም ደግሞ የቤተ መንግሥት ልጅ አይደለችም። አንድ ተራ ቤተሰብ ውስጥ ነው ያለችው። እንዴት ዝናዋን ሰምቶ እንዴት አውቆ እና ሁልጊዜ ገድል የሚጽፉ ሰዎች የማካበድ፣ የማግዘፍ፣ የመወፈር ሱሰኞች ናቸው እንጂ ነገሩ እንደዛ ሊሆን አይችልም። ሊሆን አይችልም። እና በጣም ገድላትን ሁልጊዜ ስናነብ ተጠንቅቀን ማንበብ እንዳለብን ነው የሚያሳየው። ሊሆን ይችላል ወይስ አይሆንም? እንዴት በቃ በአእምሯችን ሁሉ መመዘን አለብን። ነገሩን መጽሐፍ ቅዱስ ብቻ አይደለም በአእምሯችንም ስንመዝነ ውድቅ የምናደርገው ብዙ ነገር አለ፣ ሊሆን ማይችል ነገር። እንግዲህ ክርስቶስ ሠምራ ይህንን የምትመስል ሰው እንደሆነች በገድሉ ላይ ተመልክተናል። ከዚህ በመቀጠል ሌሎች ነገሮችም አሉ ተጨማሪ። ገጽ 37 ቁጥር 26 ላይ ናንብብላችሁ። ከአገልጋዮቿ መካከል ምግባሯ የከፋ የምታናድዳትና የምታበሳጫት አገልጋይ ነበረች ይላል ከተላኩላት ውስጥ ይሁን ቀድሞ ከነበሩት መካከል ይሁን ምንም የምናውቀው ነገር የለም ብቻ ከዚያ ሁሉ መቶ ሰባ አራት አገልጋይ ውስጥ አንዷ ደሟን ታፈለው ነበረ ታበሳጫት ነበረ ክርስቶስ ሠምራ በጣም የምትናደድባት በጣም የምትበሳጭባት ሴት ናት ማለት ነው ከዕለታት በአንደኛው ቀን እናታችን ክርስቶስ ሠምራ በጣም ተበሳጨችና በዚያች አገልጋይ አፍ ውስጥ የእሳትን ታግጨመረችበት። አንቺም አንቺ ማትረቢ ሰይጣን ምናምን። እንግዲህ የሴቶችን ጸባይ እናውቀዋለን። ከልጆቻቸው ጋር ሲጣሉ፣ ሰራተኞቻቸው ጋር ሲጣሉ የሆነ ነገር ሊወረውሩ ይችላሉ። ክርስቶስ ሠምራ ከዚህ ለየት ያለ ነገር አሳይታለች። ምንም ክፉ ብትሆን፣ ምንም ክፉ ሰራተኛ ብትባል፣ ምንም ክፉ ማሰሪ ብትሆን እንደዚህ እሳት አንስታ በአፏ ውስጥ የምትከት ኢትዮጵያዊት አሰሪ አለሽ ብሎ ማመን እጅግ በጣም ከባድ ነው እን በዚህ ዘመንም እንኳን ቢሆን ክፉ በተባለው በዚህ ዘመንም እንኳን ቢሆን ሰራተኛዋን ውጭ እንዳለች ብላ ደሞዝ ልትከለክል ትችላለች ብዙ ልታሰቃይ ትችላለች እሳት አንስታ በአፍ ውስጥ ደዚህ መቀርቀር ግን በጣም ከባድ ነገር ነው ከባድ ነገር ነው ያን ያህል ጽድቅ የተነገረላት ያን ያህል በረከት የተነገረላት ንጉሱ አደነቃት፣ የተባለች እጨጌ ፊልጶስ ያን ያህል ያወፈራት ያገዘፋት ገድሏን ማን ሊናገረው ይችላት፣ ያላት ሴት እንዲናት እንዴ? እንዲህ ነፍሰ ገዳይናት እንዴ? ሲቀጣዩን ክፍል በትግስት እንየው። ያም የእሳትን ታግ በአገልጋይዋ ጉረሮ ድረስ ዘለቀና ገደላት። በዚህን ጊዜ ቤተሰቦቿ መጥተው የአገልጋዩቱን አስከሬን ወደ ሌላ ክፍል ወሰዱት። ብጽዕት ክርስቶስ ሠምራም ደንግጣ ካለችበት ቤት ውስጥ ወደ ሌላው ክፍል ገባችና ወደ ሰማይ አቅንታ፣ ወይኔ ወዮልኝ፣ ወዮታ አለብኝ። በክርስቲያንነት የላይ የካህን ሚስት ስሆን ነፍሰ ገዳይ ሆኛለሁና ሰውስ ምን ይለኛል? ለነፍሴስ ምን እመልስላታለሁ? ከእንግዲህ ከክርስቲያን ወገን ልቆጠር አይገባኝም። በደሌንስ እንደምን አድርጌ ልሸሽጋ ትችላለሁ? እያለች አለቀሰች። ከዚህ በኋላ እንዲህ ስትል እግዚአብሔር ብጻት አደረገች። አቤቱ ይችን በእኔ እጅ የሞተችውን አገልጋይ ነፍሷን ከሥጋዋ አዋህደህ ብታስነሳልኝ ልጆቼን፣ ቤቴን፣ ንብረቴን፣ ያለኝን ገንዘብና ሀብቴን ትቼ ባለ ዘመኔ ሁሉ አንተን እከተልሃለሁ አንተን ከመከተል ከቶ ወደኋላ አልልም ብላ ተሳለች እሺ ልጇ ትፈወሳለች ወይስ አትፈወስም ከጸሎቱ በኋላ ምን ውጤት ቁጥር 76 ላይ እንግዲህ እንዲህ እያለች በልቅሶና በሐዘን ለብዙ ሰዓት ከጸለየች በኋላ ድካም ተሰማትና ረፍት አደረገች ከዚህ በኋላ ቤተሰቦቿ እሷ ወዳለችበት ክፍል መጥተው፣ እመቤታችን ሆይ ሙታ የነበረችው አገልጋይሽ በእግዚአብሔር ኃይልና በጸሎት በአንቺ ጸሎት ተነስታለችና ደስ ይበልሽ አሏት። ሙታ አስነሳች። ቅድም ገደለች፣ አሁን ደግሞ ሙታ አስነሳች። በዚህ ጊዜ ፈጥና ተነስታ ደስ እያላት ሙት የነበረችው ሙታ የነበረችው አገልጋይ ካለችበት ቦታ ደረሰችና፣ በህይወት አገኘቻት። ከዚህም ቃሏን ከፍ አድርጋ ልመናዬን ችላ ያላለ ቸርነቱንም ከእኔ ከባሪያው ያላራቀ ፈጣሪ ይክበር ይመስገን ብላ በታላቅ ምስጋና እግዚአብሔርን አመሰገነችው ይላል። ጥሩ። አሁን ክርስቶስ ሠምራ ቅድም በግልፍተኝነት መንፈስ እንደዛ አድርጋ ትንታ ጋንስታ ገደለች፣ ጸለየች ደግሞ አሁን አዳነች። ብታስነሳልኝ ቤቴን፣ ንብረቴን፣ ትዳሬን፣ ሁሉን ነገር ትቼ አገለግልሃለሁ ብላ ብጻት ገባች። ይህ ብሎናል። እሺ ቁጥር 54 ላይ ገጽ 41 ልሂድላችሁ። ከዚህ በኋላ አስቀድሞ ካፏ የወጣውን ካንደበቷ የተነገረውን ቃል አስባ ልብሰ ምንኩስናዋን ማለት ቆቧን፣ ቀሚሷን፣ አጽፏን፣ መታጠቂዋን አዘጋጀች። ቤተሰቦቿና አገልጋዮቿ እመቤታችን ሆይ ይህ የምታዘጋጀው የምናኔ ልብስ ለምንሽ ነው ወይስ ለማን ነው የምታዘጋጅ? አሏት። ግራ ገብቷቸዋል። ሰዎቹ ቤተሰቦቿ፣ ሰራተኞቹ እንዲሁ ያን ቆብ ትሰፋለች፣ ያን ቀሚስ ትሰፋለች፣ ያን መታጠጫ ቅናቱን ትሰፋለች። ግራ ገባቸው። እንዲሁ ለማን ነው ለማን ልትሰጭው ነው የት ልትወስጂው ነው? ይሏታል። እሷ ግን ምናለች መሰላችሁ? ሃይማኖት ያስተማሩኝ አባቴ ልብስ አልቆባቸዋል ሲሉ ሰምቼ ለእሳቸው ነው የማዘጋጀው አለቻቸው ውሸት ውሸት ምናኒ አይደለ ለጽድቅ ልቼሄድ አይደለ መዋሸት ለምን ያስፈልጋል ቅዱስ ውሸት አለ እንዴ ቅዱስ ውሸት አለ ምን ችግር አለ ለመሄድ ከቆረጠች ትዳሩን መተው ከፈለገች በቃ ልጆች ይኸው ሀብቴ ንብረቴ ይሁላችሁ፣ ሰራተኞችም እኒሁላችሁ፣ ገረዶች እነዚህ ሁላችሁ፣ ባሌም የፈለከው መሆን ትችላለህ። እኔ በቃኝ፣ በቃ ለእግዚአብሔር ይህን ቃል ገብቻለሁ። አንድ ጊዜ ነገሩ ሁሉ ተቀይሯል። ይህን ያደረገልኝን አመላኬን ለማገልገል አሁን ቃሌን ማክበር አለብኝ ብላ፣ ለምን አትሄድም? ለምን አትነጋገርም? አስሮ ላይ ያስቀራት? ካሰራትማ የእሷ ጉዳይ አይደለም። እውነቱን ግን መናገር አለባት። ለእኔ አይደለም ብሎ መዋሸት ለምን አስፈለገም? እዚያ ደረጃ የደረሰ ሰው ይዋሻል? እንደ ሙት ያስነሳ ሰው ይዋሻል እንዴ? ባሏ ሲያውቃል እንደ ሙት ማስነሳቷ ነው? አያውቅም። ይህ ባሏ እኮ ገለልተኛ ነው፣ ብዙም እዚህ አካባቢ ቀረብ ያለ ሰው አይደለም። ስለዚህ እንዲህ አይነት ውሸት እየዋሸች ነው የምናየው። ከዚህ በኋላ ከዕለታት በአንደኛው ቀን እናታችን ክርስቶስ ሠምራ አገልጋዮቿን ወደ ቤተ ክርስቲያን እንሄድ ዘንድ ተዘጋጁ አለቻቸውና እነሱም እሺ በጎ ብለው አጅቧት ወደ ቤተ ክርስቲያን ሄዱ። ከዚያም እንደደረሱ በሉ እንግዲህ እኔ ከዚህ ጥቂት እቆያለሁና እናንተ ወደ ቤታችሁ ተመለሱ። ለእኔ ይቺ አንድ ሕፃን ልጅና ማለት ያ የመጨረሻው ሕፃን ማለት ነው፣ አንዲት ሰራተኛ ብቻ አስቀርተዋል። በዚያኑ ጊዜ እንግዲህ አሁን ክርስቶስ ሠምራ እርምጃ ልትወስድ ነው ማለት ነው። ከዚያም ከዳዊት መዝሙር ልቤ ጽኑ ነው አቤቱ፣ ልቤ ጽኑ ነው። እግዚአብሔርን ፈጽሜ አመሰግነዋለሁ። እግዚአብሔር የደህንነት የመብራት ስለሆነ ምን ያስደነግጠኛል? እግዚአብሔር የህይወት የመተማመኛ ነው ምንስ ያስፈራኛል? የሚለውን እየጸለየች የሚያልፈውን ዓለም በማያልፈው ዓለም ለመተካት ወይም ለመለወጥ አውጭኝ እግሬ ብላ ገሰገሰች። ክርስቶስ ሠምራ ትዳሯን አላማከረችም። ልጆቿን አልተሰናበተችም። ቤቷን በሙሉ መልክ መልክ አላስያዘችም። እንዲሁ እግሪ አውጪን ብላ ገሰገሰች። ተደብቃ ሀብቱን፣ ንብረቱን፣ ቤቱን፣ ትዳሩን ትቶ ያልተከተለኝ የሚለው ለዚህ ነው እንደ የሚተረጎመው አጃችሁ። ባለፉት ሳምንታት ተከታታዮች ፕሮግራም ገድል ማለት ምን አይነት እንደሆነ ኢየሱስ መስቀሉን ተሸክሞ ይከተለኝ ቤቱን ንብረቱን ትቶ ይከተለኝ ሲል ምን ማለት እንደሆነ እዚያ ላይ አይተነዋል ከዚህ ላይ ደግሞ የተሳሳተ ትርጉም እንደሰጠው እያየን ነው ገድል ማለት እንዲህ አደጋ የሚጥል ነው ምን በደለ ይሄ ቅዱስ ካል? ልጆቿስ ምን በደሏት ልጅን በስርዓት በአግባብ ማሳደግ ይልቅ ጽድቅ አደለም እንዴ የትልቅ ቅድስና አደለም እንዴ ባለበት ይቆይ። በሚቀጥለው ሳምንት እንገናኛለን። ገና ገና ከዚህ የሚዘገንን ከዚህ የከፋ በጣም በጣም የሚገርም የሚገርም ነገር እናያለን ወገኖቼ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ጸጋውን ያብዛላችሁ፣ ማስተዋሉን ይስጣችሁ። ነገሩ እንዲህ ነውን እያሉ እየመረመሩ ለቃሉ የሚታዘዙ እንደነበሩ እንደ ቤርያ ሰዎች ለዚች ምድር ህዝብ ፈውስ ላጣ ህዝብ፣ መፍትሄ ላጣ ህዝብ ደግሞ ይሄ አብርሆት ይሁንለት፣ ይሄ መገለጥ ይሁንለት። ክብር ለአምላካችን ለእግዚአብሔር ይሁን። ሰላም።